እናንተ ዩቱብ ገብቼ ሀይሚና ብሩኬ ቬሎ ለብሶ፣ ወይኔ እንዴት ደስ እንዳለኝ እለለለለ! ውዶች የጨረቃ ፋሚሊዎች እንኳን ደስ ያላችሁ! ወይኔ ደስታውን እንደቀጠለ ነው። ደስታው እንደቀጠለ ነው። ተጀመረ ተጀምሯል ብያችሁ ነበር ትላንት። አሰላሙ አለይኩም ወረህመቱላሂ ወበረካቱህ ውድና የተከበራቸው የቻናሌ ቤተሰቦች እንዴት ናቸው? ደህና ናቸው? ደህና ነኝ አልሀምዱሊላህ። ጨረቀ ፋሚሊዎች እንግዲህ ወይኔ ቆየ መሰለኝ ቪዲዮ ከተፖሰተ፣ አሁን ያየሁት ፎቶ ከተለቀቀ ማለት ነው። አመለጠኝ ከምር አሁን ገና ነው ያየሁት፣ ዩቱብ የገባሁት ዩቱብ አሁን አሁን። ያለመግባት እኮ ከደስ እንደዚህ ይጎዳል ማለት ነው። እንዴት አባታቸው እንደሚያምሩ ሀይሚዬ ቬሎ ለብሳ ብሩኬ ሱፍ ለብሶ ወይኔ አማረባቸው አማረባቸው። የቤትም ቤት የቤት አባወራ ሊሆኑ ነው እንግዲህ። እንኳን ለዚህ ያበቃችሁ። እንግዲህ ያምርባቸዋል። ለሙከራ ነው እንግዲህ፣ ለሙከራ የል ነው እንጂ መጀመሪያ ሽምግልና ነው መላክ ያለበት። አንድ ቤት ሆኖ አሉ ያን የመሰለ ቤት ቪላ ቤት ተከራይቶላታል እንግዲህ። ቡራ ሀይሚዬ ደስታዋ ወደር አጥቷል ማለት ነው ቪዲዮ እንደተለቀቀው ዛሬ ምን እንደዛው እንግዲህ ፎቶ ተለቀቀ አሁን ገና ያየው ውዶቼ አሁን ገና ያየው አመለጠኝ አመለጠኝ አመለጠኝ አመለጠኝ እላችኋለሁ እንግዲህ ብሩኬና ሀይሚ ተጋብቶ ወልዶ ለመሳብ ያድርሳቸው እኛንም ለማየት ያብቃን አምሮባቸዋል እንግዲህ አሁንም ያበደ ሰርፕራይዝ ያበደ አድርጓታል እንግዲህ ብሩኬ ላብሶአሉ አምሮባቸዋል እንግዲህ ሹማግሌ መጀመሪያ መቅደም ያለበት ነገር ነው ስትል ነበር ሀይሚዬ በቀደም። ያ ሁሉም ነገር እንግዲህ ቀስ በቀስ ነው። ይሄ ድንገት ማስታወቂያም ሊሰሩ ይችላሉ፣ ያው ለሰርጋቸው። አይደለም ሰርጋቸው መጀመሪያ አኪድ በቅርቡ እንደሚያደርጉ እርግጠኛ ነኝ፣ ግን ከሹማግሌና በኋላ ቤተሰብ ካወቀ በኋላ ነው ቬሎ መልበስ ያለባት። ማስታወቂያም ሊሆን ይችላል፣ ግን በጣም ነው ያው ደስ ያለኝ። በጣም ነው ያማረባት እንዴት ባቶ ደስ እንደሚል አሁን ገና የውዶች የጨረቃ ፋሚሊዎች እንኳን ደስ ያላችሁ፣ እንኳን ደስ ያላችሁ፣ እንኳን ደስ ያላችሁ። ብሩኬ ብሩኬ ብሩኬ ፍቅር ማለት እንደዚህ ነው። ቀስ በቀስ ቀስ በቀስ እየገባ ነው። ቀስ በቀስ ቀስ በቀስ እንቁላል በእግሩ ይዳላሉ። እንግዲህ ቀስ በቀስ ሕይወት ተጀመረ። ሕይወት እንደ አዲስ አዲስ አዲስ ሕይወት ተጀመረ። ምን እንደ አዲስ እላለሁ፣ አዲስ ነው እንጂ አዲስ ተጀመረ ላችኋለሁ። ይመቻችሁ። ከዚህ በላይ ይመርባችሁ እንዲሁ እንደሆናችሁ ቀጥሉ። ፍቅራችሁ በማላችሁ ምንም ነገር እንዳይገባ የሚያጣላችሁ ሚያለያያችሁ የሚያራርቃችሁ እንዳይገባ ሰይጣን በማላችሁ አታስገቡ። እንግዲህ ፍቅራችሁ እየጨመረ ይሄድ። ይሄ ነው ምኞታችን። ጸሎት ድዋ እናደርግላችኋለን። እላችኋለሁ። ውዶቼ በጣም ነው ደስ ያለኝ። ከምር አሁን አየውኝ። በጣም ቪዲዮ ቆይታችኋል። እንግዲህ እኔ ሰው ከለቀቀ እኔ ግን አሁን ገና አየውኝ እላችኋለሁ። ሀይሚዬ፣ ጨረቃ ፈገግ ብላ ፈገግ ብላ። ሰዓት ቪዲዮ መለቃቂያቸው ሰዓት እራሱ ደርሰዋል። እኮ እኔ ግን አሁን አየሁ አሁን